ሴቶች ራሱ በእሱ አካውንት ያስገቡለትን እየካዱ ነው። ያሉት ሁለት ሴቶች ታስታውሱ ከሆነ እህትን አንዷ እህቷን አግቶባት አንዷ ደግሞ ወንድም አግቶባት በእነሱ አካውንት ብር እንዳስገባ አምኖ ነበር። እነሱ ልጆች አሁን ቤት እንደሄዱ አላቅም። ኦልሬዲ አምነዋል። በሱ አካውንት መስፍን በነሱ አካውንት ብር እንዳስገባ ተናግረዋል። ሁላችሁም እንዳያችሁ ነው። አሁን ደግሞ ሶስተኛ ሴት ናት እንግዲህ የዛሬ አላስገባም ብላ ጭራሽ መከራከር። እኔ አረ እንደው አንዳንድ ሰው ግን ሰው ያለ ራሱ ገንዘብ መስፍንም ያለ ራሱ ገንዘብ ሲሮጥ ሲሮጥ ሲሮጥ ነው መጨረሻው ይሄው፣ ለሰው ሲቆፍር የነበረው ጉድጓድ ራሱ ዝሮ የገባበት ማለት ነው እና አሁን ይህ ሰውዬ እኔ እግዚአብሔር አሁን ሞቶ ራሱ አያርፍም። ምክንያቱም ጥሩ ስራ ስላልሰራ ሁል ጊዜ በመጥፎ ነገር ነው የምታስቡት፣ ሁል ጊዜ መስፍን ነው የምትሉት። ሞቶ ራሱ ማረፍ አይችልም ማለት ነው። ምክንያቱም የሰራው ስራ ነው እንዲነሳ የሚያደርገው። ወይ ለልጆቹ ጥሩ ነገር ትቶላቸዋል ሄደ? ወይ ለሚስቱ፣ ወይ ጥሩ ነገር በቃ ስም ብቻ ነው ባለሀብት ነው፣ ጋፋፊ ነው፣ የሰው ገንዘብ ነው፣ አሳዳጅ ነው፣ ሰው በዳይ ነው፣ ሰው አሰቃይ ነው። የሱ ሴቱ ብዛቱ በሱ ውስጥ ያሉ ሴቶች ገና ይመጣሉ። የመስፍን ጉድ ገና አላ አላለቀም ገና አሁን እያንዳንዳቸው ይህ ብር መሀሌት እና ናቲ ነው የሚገባቸው። ምክንያቱም የነሱ ንብረታቸው ገና አልተመለሰላቸውም ሙሉ በሙሉ እቺ ሴት ወደደችም ጠላችም መስፍን ያስገባላትን ብር እነ ልዑልም አይተዋትም፣ ወደ እነ ማህሌት እንድታዞር ነው የሚጠይቋት። እነ ማህሌት እንግዲህ ባለፈውም ተናግሯል፣ ልዑል አይታችኋል። የተወሰነ ነው እንጂ ሙሉ በሙሉ ገንዘባቸው አፍታቸው እንዳልተመለሰላቸው ተናግረዋል። እነዚህ ሴቶች ደግሞ በዚህ መስፍን ሞቷል እና ማንም የሚጠይቀን የለም ብለው እሱ እንኳን ቢሞት ማንም አይጠይቀንም ቢሉ ልዑልና ዘላለም አይተዋቸውም። አሸናፊ የሚባለው ሰውዬም አንደኛ ሌባ ሰው ሲያሰቃይ የነበረ ከመስፍን በምንም የማይተናነስ ሰውዬ ነው። የእሱ ጉዳይ የተዘጋ መስሎት ይሯሯጣል። እሱ አንዴ ዱባይ፣ አንዴ ኢትዮጵያ እያለ ነው እስከሚዞሩበት ድረስ ማለት ነው። ግን መጨረሻው ታያላችሁ። እሱ ራሱ ልክ እንደ መስፍን ነው የሚሆነው ምክንያቱም መስፍን ለነ ልዑል ዘላለም እነሱን ለመግደል በጣም ብዙ ውጣ ውረድ እያደረገ በብር በጣም ብዙ ነገር እያደረገ ነበር። ግን ሳይሳካለት ለነሱ የቆፈረው ጉድጓድ እሱ ነው የገባበት። አያችሁ፣ መልካም ነገር የሰራ ሰው ሁል ጊዜም መልካም ነው። በቅን እንትን ስለሚያስቡ እነሱ ስለ ሞት እኳን አሁን ያ ሁሉ ስቃይ እኳን አደርሶባቸው እግዚአብሔርን እንሙላችሁ ልውልም ሆነ ዘላለም በጣም ጸጸት እንትን ይላችኋል። በቃ እስካሁን ድረስ ባይሞት ይላሉ። መሞት ያለበት ሰው ነው። በእርግጥ ጥሩ ነገር አልሰራም። እኔ ለሰው ልጅ ሞት አልመኝም። በቁሙ መቀጣት ያለበትን መቀጣት አለበት ብዬ የማምን ሰው ነኝ እንጂ የፈለገው ቢበድል ምን ቢል ይሞት ብዬ በሰው ሕይወት አልፈርድም። ሰውም እንዲሞት አልፈልግም። ምክንያቱም በዚህ ምድር ላይ ስንኖር ሁላችንም ኃጢአተኞች ነን። እንደ ኃጢአታችን ደግሞ የእኛ ኃጢአት ቢበዛም ይቅር የሚል ፈጣሪ ስላለን እግዚአብሔር ይመስገን። እውነቱን ተናግሮ እርሱ ስተቱን አምኖ የልጆቹን እስካሁን ድረስ ያሰቃያቸውን ሁሉ ነገሩ መቀጣት ባለበት መንገድ ይቀጣ ነበር። ግን ደግሞ እሱ እንግዲህ እንዳያችሁት ሞተዋል። ያው ቢሞትም እንትኑ የሰራው ስራ እያንዳንዱ የልጆቹን ገንዘብ በተለያዩ ሴቶች በታትኖ በታትኖ በታትኖ ቋሚ ነገር እንኳን ምንም ነገር ትቶ የሄደው ነገር የለም መስፍን የተባሉ ለልጆቹ እንኳን ይቅርና ማለት ነው ያሁን ሴቶች እውነቱ ሲወጣባቸው እንግዲህ የባለፈው ሁለት ሴቶችም እነሱም ተይዘው ትክክለኛ እነሱ አምነዋል። አሁን ሞተዋል ብለው ሊከዱ ምናምን ቢሞክሩ ማስረጃ ስላለ ቪዲዮ አለ። ያለ ምንም ነገር ማቅማማት እነሱ ተደብቄ መስፍንም ተደብቄ ማንም ሰው አይይዘኝም ሲል ነው መጨረሻው፣ ቤቱ ድረስ ገብተው እንትን ያሉትና አሁንም እነዚህ ሰዎች ማንም ሰው አያገኘኝም ብለው በፈለጉበት እየፈነጠዙ እንደፈለጉ እየሆኑ ቢኖሩም ዘላለም እና ልኡል ግን ይደርሱባቸዋል። እያንዳንዳቸው የሚሰሩትን ስራ መጨረሻቸው ሲሆን ነው የሚሆነው። ፈቅደው ወደው እንግዲህ ካስገባላቸው ብሩን በአግባቡ መመለስ ባለባቸው መንገድ መመለስ አለባቸው። ይህን ያክል ሰውን ማድከም፣ ሰውን ማሰቃየት ልኡል እና ዘላለምም እንደምታዩት በጣም ድክም ብለዋል በመስፍን ጉዳይ ማለት ነው። አሁን ደግሞ አሸናፊ የተባለው ሰውዬ አንደኛ እንትን መስፍን ሞተ ብለው ሲያርፉ ደግሞ የእሱ እንትን ደግሞ እያንዳንዱ እንትን ከሴቶች ጋር እንትን እየተመሳጠረ። ብሩን እንዳስገባላቸው እንኳን አምነው እንደገና ደግሞ እንዳላስገባላቸው እንዲዋሹ የሚያደርጋቸው እሱ ይመስለኛል እኔ። ምክንያቱም አንዳንድ ጊዜ ካያችሁ ባለፈውም እሺ ብለው ሊያስገቡ ተስማምተው ነበር። አሁን የት እንደወጡ አላቅም። እያንዳንዱ እያንዳንዱ እነ ልኡል ዘላለም ደግሞ ይሄንን እንትን እስከ መጨረሻ ስንት ሳይሉ በፍፁም አይተዋቸውም። ሁሉም መቀጣት አለበት። ሰው ይቀልዳል፣ እመቤቴን በየ ሰከንዱ የሰው ንብረት የሰው እንትን ሰው በሰው ንብረት ድርቅ ሲል አያስጠላችሁ? አረስ ማአም በራስሽ ንብረት እንኳን እንደው ብትደርቂ ያምራለች። በሰው ንብረት በሰው እንትን አንዴ ሙቷል እና በቃ ጠያቂ የለንም። እንደው ሰው እንኳን ሰውየው ሙቷል። እንደው ፈጣሪን የሚፈራ ህሌና የሚባል ነገር የለም። በቃ ሴቱም ወንዱ በቃ ገንዘብ ብቻ ነው። ሰው ያለ ራሱ ገንዘብ ድርቅ ብሎ እኔ እኔ እግዚአብሔርን ቃል የለኝም። ለልውልና ዘላለም እድሜ ልካችሁን ክፉን ነገር ያርቅላችሁ የእኔ ጀግኖች አንበሶች አሁንም ወደፊትም ከእናንተ በጣም ብዙ ነገር እንጠብቃለን። ከእውነት ጎን ቁማችሁ ስለምታግዙ ከተበዳይ ስንቱን እስካሁን ድረስ እንደምታዩት ናቸው። እነሱ በእነሱ እንኳን ብዙ ነገር ቢደርስባቸው ተቋቁመው እስካሁን ድረስ እዚህ ደረጃ የደረሱ ናቸው። አሁንም ወደፊትም እንግዲህ መልካሙን ነገር እመኝላችኋለሁ። ክፉን ነገር ያርቅላችሁ። ሌላ ምንም አላለም እግዚአብሔር። እኔ በመጀመሪያም ተናግሬ ያለው አሁን መስፍን ቢሞት ራሱ ይሄ አሸናፊ የሚባለው ሰውዬ ካልተያዘ እነሱ ሰላም አያገኙም። አንደኛ ሌባ እሱ ነው። ከመስፍን ጋር ብርም የሚካፈሉት እኮ ነው። ሰውም እንትን የሚሉት አንድ ናቸው ሰው እውነትን ይዛችሁ ስትጓዙ እንግዲህ እንደዚህ ነው። እስካሁን ድረስ እየለፉ እየደከሙ ያሉበት፣ እንግዲህ የመጨረሻው እንዲያሳምርልን እኛም የሁላችን ምኞት ነው። እግዚአብሔር ደግሞ እውነትን የሚሰራ ሰው፣ ከተበዳይ ጎን የቆመ ሰው ደግሞ ስኬታማ እንደሚሆኑ እያሳየን ነው። ለዚህም እግዚአብሔር ይክበር ይመስገን። አሁን ይች ልጅም አላስገባልኝም ብላው እንትን ብትል ራሱ ብትክድ እራሱ እነ ልዑል ደግሞ አላቸውም መረጃ ወደ እሱ አካውንት እንዳስገባለት፣ እንግዲህ አለንን መረጃ ምንም አታመጣም እያለ ነው። እንግዲህ እናያለን። ይሄ ሰውዬ ወይ አሸናፊ የተባለው ሰውዬ ወደ እነሱ እንዳያስተላልፉ ያደረጋቸው እሱ ይመስለኛል። የኦሬዲ ሞቷል። ማንም የሚከሳችው ሰው የለም። እውነቱን አትናገሩ እያላቸውም ሊሆን ይችላል። እንግዲህ ሴቶቹ እንግዲህ መስፍን በትኑ በትኑ የሄደው ብር መጨረሻው እንግዲህ እያየን ነው። ያው መግ ብሩ የሚገባቸው ትክክለኛ ሰዎች መሀሌትና ናቲ ናቸው። ይሄ ብር የዚች ልጅ አይደለም። ሀቅ የሰው ሀቅ መብላት ነው። ሰውየው ቢሞት ራሱ ፈጣሪ ያያታል። እንግዲህ ብቻ ሁሉም ለስራው ይቀጣል። እያንዳንዱ እስካሁን ድረስ ከመስፍን እንኳን አይማሩም። እውነት መስፍን ስንት ነገር ሲያሳድድ ሲያሳድድ የሰው ገንዘብ ሲሰበስብ ሲሰበስብ እያዩት ነው። እንግዲህ መጨረሻው ሰውየው ምን አይነት ውስጥ እንደገባ እንግዲህ፣ ግን ሰው አይማርም፣ በፍጹም አይማሩም። አሁንም ገንዘብ ላይ ናቸው። ሰውየው ህይወቱን ያጣው በገንዘብ ነው። ስሜ ይጠፋል ያ ሁሉ ክብሬ ያ ሁሉ እንትኔ ሲል ከነ ጭራሹ ህይወቱን አጥተዋል። አሁን ይሄ ሰውዬ አሸናፊ የተባለው በጣም አዛብሮታል፣ አዛብሮታል። እንደምታዩት የሚገባበት እስከሚጠፋው ድረስ። ያው እንግዲህ እውነትን ይዘው እየተጓዙ ስለሆነ እነዘላለም ደግሞ ለማየት ያበቃችኋል። እንግዲህ ይሄ ሰውዬ በቅርብ ቀን እንደሚይዙት ማለት ነው፣ አሸናፊ የተባለው መስፍንም ማንም አይዘኝም ሲል ከገጠር እስከ ከተማ ድረስ ሲያሳድድ ሲያሳድድ መጨረሻውን እንዳያችሁት ነው፣ ሞት ነው የሆነለት። ይሄ ሰውዬ ፈቅዶ ወዶ እጁ መስጠት ካለበት ለመሀሌት እና ለናቴ መግባት ያለበት ንብረታቸው እንዲመለስላቸው ከወደደ ማለት ነው። በጉልበት ከፈለገም እንግዲህ እነሱ እስከ መጨረሻው ድረስ ሂደውን ቢሆን ያሳዩታል ማለት ነው። ለማንኛውም ዛሬ ቪዲዮ ይህን ይመስል ነበረ። ከተመቻችሁ ቪዲዮ ላይክ ሼር እያደረጋችሁ ጀምሩ። ለምታበረታቱን እህት ወንድሞች ደግሞ ከልብ ከልብ ነው የማመሰግነው። ሰላም ፍቅር ተመኘውላችሁ በሌላ ቪዲዮ እስከምንገናኝ ድረስ ደህና ሰንብቱ። እንወዳችኋለን። ለምታበረታቱን እህት ወንድሞች ደግሞ ከልብ ነው የማመሰግነው። ስትገቡ ሁላችሁም ቪዲዮ ላይክ እያደረጋችሁ ጀምሩ። ይህን ቪዲዮ ከመቶ እስከ ሁለት መቶ ላይክ እጠብቃለሁ። ላይክ አድርጉ። እንወዳችኋለን። ባይ ባይ። ብዙም አናንሳሳባችሁም። ቻው